በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያላችሁ የሆናችሁ እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንኳን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው በሰላም በጤና አደረሳችሁ አደረሰን፣ አሜን። ውድ ተመልካቾቻችን፣ ዛሬ እንግዲህ ዳቦ እንጀራን ባለን የተወሰነ የተወሰነው ዛሬ አራት ዳቦ ከነባሏ ነው። ገብረ ሚካኤል እና ምርአት መድህን ትባላለች። እግዚአብሔር በወጣ የተካልሽ ሀወ የገብረ መንፈስ ቅዱስ በረዳ የተመረከት ቤትሽን የጎብኙልሽ። እንግዲህ ይህንን የመሰለ ዳቦ ትመርክለት። ይህ ሁለት ዳቦ ደግሞ የለፋችልን እህታችን ገብረ ወለተ ወለተ ገብርኤል ትባላለች። ይቅርታ ሁለተ ገብርኤል ትባላለች። ይህ ሁለቱ ዳቦ ይሷ ነው። የአራቱ ዳቦ ደግሞ የባልና ሚስቶቹ ነው። እንጀራ ማለት የሰባ አምስት እንጀራን የታዘዝነው እኛ ግን የመቶን ያዘዝ ላ አዘዝ ነው። እንደ እግዚአብሔር መልካም ፍቃድ በረከት የተካፈለ ስላለ ያው ለማንኛውም እሱም ትንሽ በረከት መሳተፍ ብሎ በረከት ገብቶ ነው የመቶ ሰው ነው የዛሬ

ቀሪቀሪ ገንዘብ ነው ወዳለ ለሚማርክልሽ ሆነና፣ አሁን ይሄው ደግሞ እንቆጣጠር የ75 ምን እኛ ደግሞ 25 ጨምረናል። እናመሰግናለን። እንግዲህ ወደ ዳቦ ቆረሳ ግቡ። ወንዶቹ እያሰቶቹ እንቆጣጠራለን። እንግዲህ ያው እንትን እንላለን ማለት ነው። እያንዳንዱ እናስገባለን ማለት ነው። እንደዚህ ቢሆን ይውልሽ።

ገንዘባችሁ ይባርክላችሁ። እዛም እንግዲህ ስንሰጥ ባናሳያችሁ የተወሰነ ነው ፓርት እናስገባላችሁ። ምክንያቱም እዛም ስንሰጥ ይህም ሲል ስለሚከብድ እንደዚህ ይሻላል ማለት ነው። ስላቦ እያላችሁ አሹ ስላቦየ የገብረ መንፈስ ቅዱስ እያልክ አሹ ለእናት ተሰጥ፣ ለልጅ አትስት፣ ሁሉም እንዲደርስ መቀኛ እንዴት?

ምክንያቱም አንዴ ከወረድን ከወረድን በልብስ ላይ ስለሚገቡ ፌስታል አድርገን ይኸው፣ መኪና ኮንትራት ይዘን ይህ ሁሉ ዳቦ ነው። ይኸው እዚህ ጋርም ይህ ሁሉ ምግብ ነው። ይህም ሁለቱ ፌስታል ዳቦ ነው። ይኸው እንደዚህ ነው የሚቋጠረው ዳቦ ፌስታል እያለ ግን እግዚአብሔር ይመስገን ጀመረው እየሰጡ ነው። ይኸው ስለ አቦይ ገብረ መንፈስ ቅዱስ እያለ ሰው እንዲህ ነው ነው ነው እንደነብ የሚከበው እንግዲህ ያው እንዲህ እየተዘከሩ ነው። በወጣ ይተካለን ብለናል። እግዚአብሔር አምላክ ቀሪ ገንዘባችሁን ይባርከው፣ ይሄን ይዘከራችሁ፣ በቤቱ ያጽናችሁ፣ ፍጻሜያችሁን የሰማ ስለ አቦይ እያላችሁ ስለ ቤተክርስቲያን ስለሆነ እግዚአብሔር አምላክ ቀሪ ገንዘብ የሚባርኩ አንዱ አምላክ ነው። ስንሰጥ ነው የሚሰጠን። የሰጠ አምላክ እሱ እንደሰጣችሁት ሌላ ያልታየ ነገር መልካም ነገር ይስጣችሁ። እሺ በቤት ያጽናችሁ። ዛሬ ዘካሪ እነሱ ናቸው። ትንሽ ለሳምፕል ያልከገባላችሁ እኔም ገብቼ ላግዘህ ቶሎ ቶሎ እንዲያልቅልን ማለት ነው። እግዚአብሔር በወጣ ይዘካላችሁ፣ በቤቱ ያጽናችሁ ብለናል። አምላክ ይስጣችሁ ሌላ ያልታየውን ነገር፣ አቦይ ጻድቁ አባቴ ወዳጄ እሱ ያልታየ ነገር ይስጣችሁ፣ በቤቱም ያጽናችሁ፣ ፍጻሜያችሁን ያሳምርላችሁ፣ እግዚአብሔር አምላክ ይርዳችሁ ብለናል። በቃ ይህንን ይመስላል። ቀጣይ ወደ እሱን ማገዝ ልገባ ነው። ሙሉን ያው ባንቀዳላችሁ እንግዲህ ያው እግዚአብሔር አምላክ በሰማይ ቤችን ልብስ ለብሶ ሌትና ማቀኛ ያመርቱታል። ዛሬ አባታችን አቡነ ገብረ መንፈስ ቅዱስ በዓለ ዕረፍቱ ነው። በዚ ዓለም ላይ ሲኖር ወጣ ስጋ ሲኖር እንዳብርሃም ስላሴን ያስተናገደ ነው። ስላሴን የተሸከመ ነው። ወደ ስቋላ ገዳም ሲሄድ በውስጥ ለውስጥ ሲጓዝ በመንገድ ላይ አባቶቼ እናንተ ሽማግሌዎች ወዴት ነው የምትሄዱት? አላቸው። ምን አሉት መሰላችሁ? ክስት ያለ ነው ሰውነቱ ምን ደክሞናል፣ ሽማግሌዎች ነን፣ ለብቻ ለብቻ እየተሸከምከን የምናሳኝ ድረስ አደርሰን አሉት። እሺ አላቸው። አንደኛውን ተሸክሞ፣ አረ ሩቅ ቦታ ውሰደው አሳረፍ። አሳረፈው ጋር አሳረፈ። ኬት ነው የመጣችሁ? እነማን ናቸው? አሉ። ጓደኞቼ ናንተ አሉ። ተመልሶ ሁለቱንም አመጣቸው፣ እንደ ሰው ተሸክሞ አመጣቸው።

አባታችን ረፍቱ ክብሩ ነው። ወደ ላይኛው ቤተመቅደስ የተሻገረበት ነው። ሌትና ቀን አለ በዙፋኑ ያመልኩታል። የቤተ ክርስቲያን፣ የሰማያዊቱ ቤተ ክርስቲያን፣ የድል አድራጊዎቹ ቤተ ክርስቲያን ሕይወት እንዲቀጥል በሰማይ አባታችን ገብረ መንፈስ ቅዱስ ዛሬ አርፎ መላእክት በክንፋቸው ተሸክመው ከምድረ ከብድ የኢየሩሳሌም ወስደው ቀብሮ አሳልፈው በአካል ያለ ነፍስ ወደ ሰማያዊ መንግስት የተሻገረበት ነጩ ልብስ ከለበሱ የዘንባባውን ትንጣፊ ዘቻቸው ከያዙ ከቅዱሳን ጋር የተደመረበት ዕለት ነው። በረከቱ በሁላችን ይደርብን። ይህን ታላቅ በዓል ነው። ለዚህ ነው ቤተ ክርስቲያን በመልከቱ በዓለ ዕረፍትን ስታከብር፣ ቅዱሳን የሞቱበትን ቀን ስታከብር በከበሮ በሲማሬ በልታ በተቀበሉ በመላይት ያለች የምትዘምረው በሰማይ ደስታ ስለሚሆን ነው። ከምድር ይሞላሉ፣ የሰማዩን መቅደስ ይሞላሉ። በሰማይ በተስፋ የሚጠብቋቸው መላይት ይህን ነፍስ ወደዚያ ሲመጣ በደስታ ይሞላሉ የክርስቶስ አካል የሆነችው የሰማያዊ ቤተ ክርስቲያን ይሞላሉ። አባታችን ገብረ መንፈስ ቅዱስ ዛሬ በሰማያዊቱ ቤተ ክርስቲያን አለ፣ ለእኛ ይጸልያል። እኛ ለነሱ ስንጸልይ ቤተ ክርስቲያን እነሱን በቃል ኪዳናቸው ስታስብ፣ እኛ እነሱ ደግሞ በዚ ሆኖ ለኛ ይጸልያሉ። የመንፈስ አንድነት አለ፣ ያልተቋረጠ የመንፈስ አንድነት አለ። ይ አለ ስለዚህ ክርስቲያኖች ታላቁ አባታችን ገብረ መንፈስ ቅዱስ ዛሬ የቃል ኪዳኑን ሸማ ለሁላችን አድርሶናል። ስሙ የተመሰገነ ይሁን። በስሙ የተጠራለት አምላክ የገባለት ቃል ኪዳን ነው። እንዴት የሚያቅፍ ይመስላችኋል? አንድ ነገር ነገራችሁ፣ ለአብቃ ትምህርት፣ ክርስቲያኖች በዚህ በማቴዎስ ወንጌል በምዕራፍ ሀያ ስድስት ላይ አንዲት ዘማዊት የነበረች ሴት በአመንዝራነት ትኖር የነበረች ሴት

እኔን ያክል የከበረ ሰው ጋብዞት እንዴት ከተናቀች ከዚች ሴት ጋር ይነጋገራል ብሎ አሰበ። ጌታ ልቡን አነበበና ምን አለው፣ ስምዖን፣ ይህችን ሴት ለምን ታማታላችሁ? አንተ በቤተ ክርስቲያን በቤት ተቀበልክኝ እንዳባቶችን ሊማት እግሬን እንኳን ውኃ አላቀረብክልኝም። ይህቺ ሴት ግን